በተንባሮ ልዩ ወረዳ ለዘንባራ ቀበሌ ከሦስት ሺህ በላይ ቤተሰቦችን ተጠቃሚ የሚያደርግ የንጹህ መጠጥ ውሃ ፕሮጀክት በክቡር አቶ ኡስማን ስሩር ተመርቆ ለአገልግሎት ክፍት ሆነ። በአውሮፓ ህብረት፣ ያልተማከለ አደጋ ስጋት አመራር በኢትዮጵያ ከተሰኘ ፕሮጀክት በተገኘ ከ12 ሚሊዮን ብር በላይ ድጋፍ የግንባታ ስራው መከናወኑም ተመላክቷል። በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ኡስማን ስሩር በምረቃው ስነ ስርዓት ላይ እንዳሉት መንግስት ከህብረተሰቡ በየደረጃው ለሚነሱ የልማት ጥያ ጥያቄዎች ምላሽ ለመስጠት መንግስታዊና መንግስታዊ ያልሆኑ አቅሞችን አቀናጅቶና አስተባብሮ በመስራት ህዝቡን የልማቱ ተጠቃሚ ለማድረግ እየሰራ ይገኛል ብለዋል። መንግስታችን የህዝባችንን ተጠቃሚነት ለማረጋገጥ በርካታ የልማት ስራዎች እየሰራ ነው ያለው የህዝቡ ህብረተሰቡ የልማት ፍላጎት የሆኑ ጉዳዮችን የመለየት እነዚህን ለይቶ ቅደም ተከተል አስቀምጦ በቅደም ተከተል ያሉ አቅሞችን አስተባብሮ የመፍታ ስራ እየሰራ ነው ያለው ዛሬም በጠንባሮ ልዩ ወረዳ ላዙምባራ ቀበሌ ላይ የዚህ የተገነባው የመጠጥ ውሃ እንግዲህ ያሉ አቅሞችን የመንግስታዊ መንግስታዊ ያልሆኑ ድርጅቶችን በማስተባበር አቅሞችን በማቀናጀት የየ አካባቢው ነባራዊነት ያገናዘበ ችግር የሚፈታ በተለይ የብረተሰቡ ዕለት ተዕለት ችግር የሆኑ የመጠጥ ውሃ፣ የትምህርት፣ የጤና፣ የግብርና፣ የመንገድ ሌሎቹም ችግሮቹን እየፈተን ነው ያለው። ዛሬ የሚመረቀው ይሄ የመጠጥ ውሃ የዚህ አካባቢ መሰረታዊ ችግር ነው። እንግዲህ ውሃ የሁሉ ነገር መሰረት ነው። ውሃ የጤና መሰረት ነው፣ የምርታማነት መሰረት ነው፣ የትምህርት መሰረት ነው። ስለዚህ የመጠጥ ውሃ ችግሩ መፍታት ማለት የህብረተሰቡን የምርታማነት ችግር መፍታት ማለት ነው። የህብረተሰቡን የትምህርት ምርታማነት ላይ የትምህርት ጥራት ላይ ያሉ ችግሮቹን መፍታት ማለት ነው። ምክንያቱም ልጆች ውሃ ለመቅዳት ረጅም ቦታ መሄደው የሚጉላሉበት ሁኔታን ያቀርፋል። በአውሮፓ ህብረት የገንዘብ ድጋፍ በክልሉ መንግስት በኩል የተገነባው የንጹህ መጠጥ ውሃ ፕሮጀክት ባለቤት የቀበሌው ማህበረሰብ መሆኑን የገለጹት አቶ ኡስማን ሱሩር የአካባቢው ህዝብም የውሃ ማከማቻውንም ሆነ የውሃ ማከፋፈያ ቦናዎችን የመንከባከብ ኃላፊነት እንዳለበት አስረድተዋል። የተገነባ የመጠጥ ውሃ የሆነ የአውሮፓ ህብረት የገነባው ሳይሆን የብልጽግና መንግስት በብልጽግና ፓርቲ መሪነት በብልጽግና መንግስት አስተባባሪነትና ባለቤትነት ያሉ ዓለም አቀፍ ድርጅቶችን መንግስታዊ የሆኑ መንግስታዊ ያልሆኑ ድርጅቶችን አስተባብሮ በየአካባቢ ያሉ ችግሮችን ለመፍታት ጥረት እያደረገን ያለው። ስለዚህ ይሄ ውሃ የተሰራው በኢትዮጵያ መንግስት ነው፣ በማከለ ኢትዮጵያ መንግስት ነው ባለቤትነት ነው። ግን ድጋፍ ያደርጉ አካላት የተለያዩ ፕሮጀክቶች ፕሮግራሞች ድጋፍ ያደርጋሉ። ይሄ የአውሮፓ ህብረት አንዱ ድጋፍ አካል ነው የሚሆነው እና ስለዚህ የውሃ መገንባት ብቻ ሳይሆን የዚህ ውሃ ገንቢው መንግስት ይሁን እንጂ ባለቤቱ ህብረተሰቡ ነው ባለቤቱ ውሃውን የመንከባከብ፣ የመጠበቅ፣ የመጠቀም፣ የማዝለቅ ጉዳይ እዚህ ካላችሁ ታላላቅ አባቶች አላችሁ፣ መሪዎች የመምራት ሚናቸው ይጫወታሉ። ታላላቅ አባቶች መንገድ የማመላከት፣ ወጣቶች የውሃው እንክብካቤ ውሃው ላይ ምንም አይነት ችግር እንዳይደርስ በባለቤትነት የመንከባከብ እና ውሃው በዘላቂነት ህብረተሰቡን ሊያገለግል የሚችልበት ሁኔታ መፍጠር ከወጣቶች ይጠበቃል። መሪዎች ደግሞ ይህን ስራ በከታተል ባለቤት ሰጥቶ በተለይ የውሃ ሴክተር ያሉ አካላት ይሄንን ስራ በዘላቂነት እንዴት ነው ማዝለቅ የሚቻለው? ስርዓት መገንባት ስርዓት ማበጀት ያስፈልጋል። ስርዓት ካልተበጀለት ውሃው ከሆነ ጊዜ በኋላ ይበላሻል። ስለዚህ ችግሩ እንደገና ተመልሶ ይመጣል ማለት ነው። ችግሩ ሲመጣ ምርታማነት ላይ ጤና ላይ ብዙ ችግሮችን ሊያመጣ እንደሚችል ለእናንተ አይነገርም። እንግዲህ ውሃ ጦት በነበረበት ሰዓት ችግሩን ስለምታውቁት ስለዚህ የውሃ አቅሙን አሟጣችሁ መጠቀም ከእናንተ ይጠበቃል። የማዕከላዊ ኢትዮጵያ ክልል አደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር ሽመልስ ዋንጎሮ በበኩላቸው የፕሮጀክቶቹ መጠናቀቅ በአካባቢው የሚኖሩ ከሶስት ሺህ በላይ የህብረተሰብ ክፍሎችን የንጹህ መጠጥ ውሃ ችግር የሚቀርፍ መሆኑን ጠቅሰው የተገነቡ የውሃ ቦኖዎች ብልሽት ሳይገጥማቸው ህብረተሰቡ የሚፈልገውን አገልግሎት እንዲሰጡ በማድረግ ረገድ ህዝቡ የድርሻውን እንዲወጣ አሳስበዋል። አንደኛ የአካባቢ ማህበረሰብ ነው። የአካባቢ ማህበረሰብ ወደ ሶስት ሺህ አካባቢ ህብረተሰብ ነው፣ በዚህ ውሃ የሚጠቀመው ማለት ነው። ከዚህ ህብረሰብ የሚጠበቀው አንደኛ ታንከሩን ታንከሩ ያለበትን አካባቢ ማጠር፣ መጠበቅ፣ መንከባከብ ምንም መቅረብ ሊገባ አይገባም ማለት ነው። የመከላከል ስራ ማህበረሰቡ በደንብ በተደራጀ አግባብ ልትጠብቁ፣ ልትንከባከቡ ይገባችኋል የሚለውን ነገር በደንብ ያዙ። ሁለተኛ ብልሽት እንዳይከሰት የሚመለከተው የውሃ ሴክተር ክትትሉ የተጠናከረ መሆን አለበት። እንደተባለውም እንደ ጠምባሮ ልዩ ወረዳ ከ36 ሚሊዮን ብር በላይ ነው፣ ከውሃ ጋር ተያይዞ ኢንቨስት ያደረግ ነው። ይህ ውሃ በዘላቂነት ህብረተሰቡ ተጠቃሚ እንዲሆን የመከላከል ስራ ብልሽት እንዳይከሰት የመከላከል ስራ ተጠናክሮ መሰራት መቻል አለበት። ህብረተሰቡም ሊበላሽ ያለው ነገር ቀድሞ ለሚመለከተው ለመንግስት አካል ሪፖርት ማድረግ አለባችሁ፣ መንከባከብ አለባችሁ። ይህ ውሃ ለህብረተሰቡ ተደራሽ በመሆኑ እናቶች ረጅም ርቀት ሄደው ውሃ የሚቀዱትን ችግር ተፈቷል ማለት ነው። ህጻናታት ህጻናት በተመሳሳይ ንጽህና ያልጠበቀ ውሃ እየተጠቀሙ ለተለያየ በሽታ ለተለያዩ ለሆድ ጥገኛ ትላትል ይጋለጡ የነበረው ችግር ፈተናል ማለት ነው። ያ ማለት ምን ማለት ነው? እናቶች አባቶች በሙሉ አቅማቸው ወደ ልማት ይገባሉ። ግብርና እንሰራለን፣ ልማታችንን እናጠናክራለን ማለት ነው። የምናልመውን የምናልመውን ብልጽግና እንደ ጣምባሮ ነው ልዩ ወረዳ ለማሳካት ምቹ መደላደል እንደ ላዘንባራ ቀበሌ እየፈጠርን ነው ማለት ነው። ይሄን አጠናክረን መቀጠል አለብን።